ከሰሞኑ በተፈጠረው በእፎይ ጉዳይ ጋር በተያያዘ የሃይማኖት ተቋማት ጉባኤ ያወጣው መግለጫም በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጉጉት የምትጠብቀው 2034 ዓ.ም 2034 ላይ ሁለት ሺህ ዓመት ይሞለዋል። የዛሬ 18 ዓመት ማለት ነው። እግዚአብሔር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ አዲሱ የዓለም ስርዓት ይዘውን እየገቡ ነው። አሁን ባለንበት ዘመን የቤተክርስቲያን አባቶች መንግሥተ ሰማያት ቀርባለችና ንስሓ ግቡ ይሉናል። የዚህ ዓለም ኢምፔሪያሊስቶች ደግሞ ግሎባላይዜሽን ቀርባለችና ገንዘባችሁን ቆጥቡ እያሉ ነው። ሰላም እንዴት አላችሁ? የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮ በአዳዲስ ጉዳዮች፣ መረጃዎች ዳግም ተገናኝተናል። አብራችሁን እስከ ፍጻሜው ድረስ እንድትቆዩ በአክብሮት እንጋብዛችኋለን። ከእኛ ጋር አብራችሁ ስትቆዩ ቆዩ በጣም በብዙ የምታተርፉበት በብዙ ደስ የምትሰኙበትን ፕሮግራም ወይም ደግሞ የአባቶቻችንን ትምህርት መረጃዎችን ታገኛላችሁ። አብራችሁን ስትቆዩ ታዲያ ከእናንተ የሚጠበቀውን የተለመደው ላይክ እና ሼር ማድረግ እንዳይዘነጋ፣ ለብዙዎች አዳርሱልን። ወደ ቪዲዮቻችን እንገባለን። ወደ ቀዳሚው ቪዲዮችን እናልፋለን። ሌሊት ቅዱሳን በሙሉ ከእግዚአብሔር ጋር የሚገናኙበት ሰዓት ነው። የእናንተ ሌሊት እንዴት ነው የሚያልፈው? ወገኖች በአለም ላይ ያለ ሰው ሌሊቱ እንዴት ነው የሚያሳልፈው? በስካር በዝሙት በኃጢአት በሌላም መንገድ የሚያሳልፍ በጣም ብዙ ሰው ነው። መጽሐፍ በመመልከት የሚያሳልፈው በጣም ጥቂት ነው ሰው ሁሉንም ደግሞ ከዳር እስከ ዳር ተኝቶ የሚያሳልፍም ደግሞ አይታጣም ይሆናል ያም አይሆንም አብዝቶ በመብላትና ያለ ልክ በመጠጣትም ማሳለፍም አይገባም እግዚአብሔርን በሚገባ ከተጠቀምንበት እግዚአብሔርን የምናገኝበት ልዩ ሰዓት ነው ኒቆዲሞስ ከሰራቸው ስራዎች ከሚያስደንቁ ነገሮች አንዱ ይሄ በሌሊት መጥቶ ወደ ብርሃን የሚመራ ስራን የተማ የሰራው በሌሊት መጥቶ ወደ ብርሃን የሚያደርስ ትምህርት ነው ያገኘው እውቀት ነው ያገኘው በሌሊት መምጣቱን ወንጌላዊ ለይቶ የመሰከረለትም ከዚህ የተነሳ ነው እውነተኛውን ብርሃን አግኝቶታል ስለዚህ ሌሊት አያስፈራውም እሱ ያ ማለት ወገኖች በጭንቅ በመከራ ላሉ ሰዎች እውነተኛውን ሃይማኖት እስከያዙ ድረስ ምንም የሚያስጨንቃቸው ነገር እንደሌለ ያሳያል ኒቆዲሞስ እሱን ነው የሚያሳየው በጭንቅ ውስጥ ላሉ ሰዎች እንደ ጨለማ በከበደ አኗኗር ውስጥ ለሚኖሩ ሰዎች እንደ ጨለማ ባለ ሕይወት ውስጥ ለሚኖሩ ሰዎች እውነተኛውን ሃይማኖት እስካያዙ ድረስ እውነተኛውን አምላክ እስካገኙ ድረስ ምንም የሚያስጨንቃቸው ነገር የለም። ሰዎች ብዙ ሊሏቸው ይችላሉ፣ ሊያሟቸው፣ ስማቸውን ሊያጠፏቸውም ይችላሉ። ግን ከማን ጋር ነው ያሉት? ከእግዚአብሔር ጋር ነው። ከእውነተኛው አምላክ ጋር ተገናኝተዋል። ከእግዚአብሔር ጋር መገናኘታችሁን ብቻ ልብ አድርጎ ወገኖች ጸሎታችሁ ከእግዚአብሔር ጋር የሚያገናኝ ነው። ምጽዋታችሁ ከእግዚአብሔር ጋር የሚያገናኝ ነው። ጾማችን ከእግዚአብሔር ጋር የሚያገናኝ ነው። ይህ በጎ ስራችን በጠቅላላው ከእግዚአብሔር ጋር ለመገናኘት የሚደረግ ጥረት ነው። በእውነት አንዳንዶቻችን ለታይታ ሰው ሲያደርግ አይተን ወይም ደግሞ እንደ ዝም ብሎ ለማስመሰል የሚደረግም ሊሆን ይችላል። አለበለዚያ ሰው እንዳይቀየመንም ሊሆን ይችላል። የምናደርገው የምናደርገው ነገር ሁሉ ከማን ጋር የሚያገናኝ መሆን አለበት። ከእግዚአብሔር ጋር የሚያገናኝ ልጆቻችሁንም ስታሳድጉ ከእግዚአብሔር ጋር እያገናኛችሁ አሳድጉ። በእውነት ወገኖች እንደሚታወቀው እንግዲህ ፍጹም የሆነ የጸሎት ወቅት ላይ ፍጹም የሆነ የንሳ ወቅት ላይ ነው የምንገኘው ታላቁ የአብይ ጾም ላይ ማለት ነው። ታዲያ በታላቁ የአብይ ጾም ላይ እያንዳንዱ ቀናችን፣ እያንዳንዱ ሰዓታችንን ለመልካምና ፍሬ የምናፈራበት አድርገን መጠቀም መቻል እንዳለብን አባቶቻችን መምህራኖቻችን በእንደዚህ አይነት መልኩ ያስተምሩናል። ከቀኑ ይልቅ ደግሞ ሌሊቱ ለዚህ ምቹ እንደሆነ በእንደዚህ አይነት መልኩ አስተምረውናል። ለሊቀ ሊቃውንት ስማ ከሆነ መላክ ቃሊዮትን ያሰማልን ግሩም የሆነ ትምህርትን ያስተማሩን እንግዲህ ኒቆዲሞስንም ጠቀስ አድርገው ከአብይ ጾም ካሉት ሳምንታት መካከል አንዱ እንደሆነ ይታወቃል እና ይሄ እንደዚህ አይነት ትምህርቶችን በደንብ መስማት ያለብን ወቅት እንደሆነም በዚሁ ለማሳሰብ እንወዳለን። ወደሚቀጥለው ቪዲዮችን እናልፋለን። በቀጣይነት የምናገኘው መረጃችን የሚሆነው ወይም ደግሞ ቪዲዮችን የሚሆነው እመቤታችን ቅድስት ድንግል ማርያም ለምንድነው ንጹሕ የሆነች ወይም ደግሞ ንጹሕ ሆና የተገኘችው ለምንድን ነው? በሚል ርዕስ ዙሪያ እንደዚሁ ሊቀ ሊቃውንት ስሙር አላመራው ያስተማሩን ትምህርት አለ። እስኪ እሱን እንመልከት። እመቤታችን ኃጢአት ያልሰራችው ለምንድነው? ለምንድነው ከሰው ሁሉ ተለይታ ንጽተ ንጽሐን ልትባል የተቻለችው በምን ምክንያት ነው? እሱን ነቢዩ ዳዊት እንደሚነግረን ቀደሰ ማህደሮ ልዑል፣ የልዑል እግዚአብሔር ማደሪያ ናት። ማደሪያውን ማክበር አለበት፣ ማደሪያውን መቀደስ ስላለበት ራሱ እግዚአብሔር ለራሱ ሰው መሆን ሲል ድንግል ማርያምን ከመርገም ንጹሕ አደረጋት። ለራሱ ስጋዊ ማለት አምላክ ሰው የሚሆንባት፣ ሰው አምላክ የሚሆንባት ድንቅ ምስጢር በተዋህዶ የሚፈጸምባት የእግዚአብሔር መቅደሱ ስለሆነች መርገም እሷ ላይ ሊኖርባት አይገባም። ስለዚህ የእግዚአብሔር ማደሪያው እንድትሆን እግዚአብሔር መንፈስ ቅዱስ ከአዳም መርገም ሁሉ ጠበቃት፣ ማለት ነው። ምክንያቱ ይሄ የእግዚአብሔር ማደሪያው ስለምት ራሷ ስለዚህ እሷ የወሰደችው ስጋ የኢያቄምና ያህናን አይደለም። የራሱ ያህና የኢያቄም ነው። የራሱ የአዳም ነው። ነገር ግን ያ ከእናት ከአባቷ የተካፈለችው ክሮሞዞም ምንም ኃጢአት የለበትም። ከዚህ በፊት አይታኝ ምናልባት ሰምቶ ከሆነ አንድ ሰሞኑን እና ልቀልቃውን ስማ ሆ ሰጠ ከሱ መሰለኝ። ቅድም የጠየቀኝ አንዳንድ ጥያቄ እንግዲህ ምሳሌው ህፁጽ ሊሆን ይችላል። ጎደሎ ምሳሌ ነው። ግን አለም ላይ ምን ነገር ምን አለ? እዚህም አንተ ጋር እንግዲህ ደግሜ፣ ተመልካቾች ስለሚለያዩ ምናልባት ላልሰሙት ደግሜ ምሳሌውን ልጠቀም። ኤች አይ ቪ ቫይረስ የተያዙ ባልና ሚስት ልጅ ሲወልዱ በሆነ አጋጣሚ ሳይወለድ ከተወለደም በኋላ ወይም ደግሞ በመወለድ ሂደት ቫይረስ ሊይዘው ይችላል። ልጁ ጽንሱ ግን እንደ ጽንስ ኤች አይቪ ራሱ አይነካውም። አየ ኤች አይቪ ቫይረስ ካለባቸው ወላጆች ኤች አይቪ ቫይረስ የሌለበት ልጅ ይወለዳል፣ መወለድ ይችላል። እንደውም ባለሙያዎች እንደሚሉት ከሆነ ከልተሳሳት ሲናገሩ የሰማትና በጥቂቱ ያነበብኩትን ለመናገር ያህል የእናት ጡት ራሱ እኮ ኤች አይቪ ቫይረሱ የለበትም። በመጥባት የሚጠባበት ይሄ ቆዳው ደሞ ምኑ ስላለ በዚያ በኩል ቫይረሱ ሊያገኘው ይችላል እንጂ የእናት መውጠት እንኳን እግዚአብሔር ንጽ አድርጎ ነው የሚጠብቀው። እና በማህፀን እንኳን ላ የፈለግኩት እግዚአብሔር ኤች አይቪ ቫይረስ ካለባቸው ወላጆች የሌለባቸውን ልጆች እንዲወለዱ ያደርጋል። ህጹጽ ወይም ጎደሎ ምሳሌ ነው። የደም ብቻ አይደለም ያዳመር በደ በደም ውስጥ ያለ መርገም ብቻ አይደለም፣ በነፍስም በስጋም በባህሪ ውስጥ ያለ ነው። ሆኖም ግን ከታመሙ ልጆች ወላጆች ያልታመመ ልጅ እግዚአብሔር እንደሚሰጥ እግዚአብሔር እንደሚጠብቅ በተመሳሳይ መልኩ የመርገም በሽታ ካደረባቸው ሀናና እያቄም የመርገም በሽታ የሌለባት ቅድስት ንጽህት የአምላክ ማደሪያ ትሆን ዘንድ የተገባች ቅድስት ድንግል ማርያምን ወለዱ ማለት ነው ስለዚህ ገላ ንጹህ ሴት ተፈጠረች ተወለደች ማለት ነው። ማን ይህ እናደረገ? እግዚአብሔር መንፈስ ቅዱስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እና ሌሎችም መንፈስ ቅዱስ በእናቷ ማህፀን ጠበቃት ብለው ያስተምራል። እንግዲህ ዓለማችንን በአንድ የዓለም ስርዓት ውስጥ ለመጠቅለል በርካታ ስራዎች ሲሰሩ፣ የተለያዩ ጥናቶች ሲወጡ፣ የተለያዩ ምርመራዎች ሲወጡ እየተመለከትን እንገኛለን። ከዛ መካከል አንድ ጥናታዊ መረጃ ወደ እናንተ ላደርስ ነው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህኛው ዓመት የአሜሪካ ፕሬዚዳንት ሆነው በድጋሚ መመረጣቸው ይታወሳል። ከዚያም በኋላ እንግዲህ አዳዲስ ነገሮችን፣ አዳዲስ የሆኑ ውሳኔዎችን እየወሰኑ እየተመለከትን እንገኛለን። በጣም በርካታ በጎ የሆኑ ውሳኔዎችን እንደ ዓለም ሲወስኑ ተመልክተናል። ከዛ መካከል የግብረሰዱ መጥቀስ የሚቻለው አንዱ ነው። ሁለት ፆታ ብቻ ነው ያለው ማለታቸው ማለት ነው። ያንን ውሳኔ ማስተላለፋቸው ይታወቃል። ከዛ በተጨማሪ ግን ሌሎች ሌሎች ውሳኔዎችን እያስተላለፉ ይገኛሉ። አንድ ጥናታዊ የሆነ መረጃ እንመልከት። አሁን ባለንበት ዘመን የቤተክርስቲያን አባቶች መንግስተ ሰማያት ቀርባለች እና ንስሃ ግቡ ይሉናል። የዚህ ዓለም ኢምፔሪያሊስቶች ደግሞ ግሎባላይዜሽን ቀርባለች እና ገንዘባችሁን ቆጥቡ እያሉ ነው። በኢንፎርሜሽን ቴክኖሎጂ ዘመን ዛሬ በዓለም ላይ የሰው ልጅ ስክሪን ላይ ወይም መረጃን በመሰብሰብ በቀን ውስጥ ጊዜው ምን ያህል የሚያጠፋ ይመስላችኋል? ከዚህ ጋርም ተይዞ የወጣ አንድ ጥናታዊ ጽሁፍ ላሳያችሁ። በዚህ ጥናት አሁን ካለንበት የኢንፎርሜሽን ቴክኖሎጂ ዘመን በመውጣት ወደ ኢራኤች ልንገባ ነው። ይህ ማለት ወደ አዲሱ የዓለም ስርዓት ውስጥ ይከርተናል። ዲፋይኒንግ ዘ ፊውቸር ኦፍ ሁማን ኢንፎ ኮንሰፕሽን በሚል ርዕስ የወጣው ጥናታዊ ጽሁፍ ላይ የሰው ልጅ ኢቮሉሽን ወይም ዝግመተ ለውጥ መጠን ከጊዜ ወደ ጊዜ እየጨመረ በመጣው የመረጃ ፈጠራና መረጃዎቹን የመቀበል መጠን ላይ እንደሚወሰን ያስቀምጣሉ። ከመግባቢያ እስከ መዝናኛ ከመዝናኛ እስከ ትምህርት ድረስ ብዙ መረጃዎችን በፈጠርንና በተጠቀምን ቁጥር ማህበረሰባችን እየጠነከረ ይሄዳል። ይህ ማለት የአስተሳሰብና የእውቀት ኢቮሉሽን እያደገ ይሄዳል ማለት ነው። እንግዲህ በትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ያለው የትንቢት ቃል እየተፈጸመ ተመልከቱ። ዳንኤል ሆይ፣ አንተ ግን እስከ ፍጻሜው ድረስ ቃሉን ዝጋ፣ መጽሐፉንም አትም፤ ብዙ ሰዎችም ይመረምራሉ፣ እውቀትም ይበዛል ይለናል። በፍጻሜው ዘመን እውቀት እንደሚበዛ ይነግረናል። ስለዚህ በዚህ የኢንፎርሜሽን ቴክኖሎጂ ዘመን የሰው ልጅ በዓለም ላይ በአማካኝ በየሳምንቱ 82 ሰዓቱን የሚያጠፈው በመረጃ ላይ ነው። እንግዲህ በቀን ውስጥ ሰባት ሰዓታትን ለእንቅልፍ ብንወስድ 69 ፐርሰንት የሚሆነውን ጊዜያችንን በመረጃ ላይ እናጠፋለን ወይም እናሳልፋለን ማለት ነው። በአደጉ ሀገሮች ይህ ቁጥር ወደ 100 ፐርሰንት ሊጠጋ ይችላል። ከ1900 ጀምሮ እስከ 2020 በሰዓት ውስጥ በመረጃ የምናሳልፈው ጊዜም በፐርሰንት ምን ያህል እየጨመረ እንደሆነ ግራፉን ተመልከቱ። በመጨረሻው ዘመን እውቀት እንደሚበዛ በትንቢተ ዳንኤል የተጻፈውን የትንቢት ቃል አስታውሱ። ምክንያቱም የሰው ልጅ ከገነት የተባረረው መልካምንና ክፉን የሚያሳውቀውን የእውቀት ዛፍ ፍሬ ስለበላ፣ አሁንም በእውቀት ምክንያት አሁን ካለንበት የኢንፎርሜሽን ቴክኖሎጂ ዘመን ወደ አዲሱ የዓለም ስርዓት ውስጥ ልንገባ እንደሆነ ተመልከቱ። በዚህ ግራፍ መሰረት የኢንፎርሜሽን ኮንሰፕሽንና የአዳዲስ መረጃዎች ፈጠራ እየተመጣጠን አይደለም። አዳዲስ የሚፈጠሩ መረጃዎች በጣም ዝቅተኛ ናቸው። በእነዚህ ምክንያቶችም ከመረጃና ከእውቀት ጋር ያለን ግንኙነት ለቀጣይ ኢቮሉሽን ወይም የዝግመተ ለውጥ አውንታዊ ምስልን አይሰጡም። ስለዚህ ዓለም ከኢንፎርሜሽን ቴክኖሎጂ ዘመን በመውጣት ወደ ሁለት የተለያዩ ዘመናት ለመግባት በዝግጅት ላይ ነች። ዘ አውቶሚሽን ኤጅ እና ዘ ኤክስፔሪንሺያል ኤጅ። ለዚህ ነው ትራምፕ የትምህርት ተቋማትን ወይም ዲፓርትመንቶችን ለመዝጋት እቅድ አውጥተው የ500 ቢሊዮን ዶላር የአርቲፊሻል ኢንቴሊጀንስ ኢንፍራስትራክቸር ላይ ኢንቨስት ለማድረግ የወሰኑት። ይህ የአውቶሜሽን ኤጅ ወይም የአርቲፊሻል ኢንቴሊጀንስ የሰው ሠራሽ የማሰብ ችሎታ የኢንፎርሜሽን ቴክኖሎጂ ዘመንን ይወክላል። ቤተ ክርስቲያንም ይህ ዘመን ከመምጣቱ አስቀድማ መንግሥተ ሰማያት ቀርባለችና ንስሓ ግቡ በማለት መንጋው እንዳይበተን አባቶች አልቅሰው ይለምናሉ። የዚህ ክፉ ዘመን ኢምፔሪያሊስቶችም ግሎባላይዜሽን ቀርባለችና ገንዘባችሁን ቆጥቡ፣ አምስት ፋብሪካ ያለው ወደ አስር ያሳድግ፣ አንድ ፋብሪካ ያለው ለባለ አምስቱ ይስጥ፣ ገንዘብ የሌላቸው ግብር ይክፈሉ፣ ህንፃዎች ከፍ ከፍ ይበሉ፣ ድነት ይበርክት፣ የሰማ አሰማ ያልሰማ ስማ፣ ገንዘባችሁን በዓለም ቋጣ ኑሩ ገንዘባችሁ ባለበት ልባችሁ በዚያ ይሆናልና ይሉናል። እንግዲህ አሁን ከኢንፎርሜሽን ቴክኖሎጂ ዘመን ወደ ሁለት የሰፓሪት የሆኑ ኢራ ኤጅ ውስጥ የምንገባበት ዘመን እየመጣ ነው። ይህ ዘመንም የሴራ ንድፈ ሀሳቦች ኒው ወርልድ ኦርደር ወይም የአዲሱ የዓለም ስርዓት በመባል እንደሚጠራ ይነግሮናል። እንግዲህ እንደተመለከታችሁት ነው። አለማችን አሁን ላይ ከፍተኛ የሆነ የመረጃ ፍሰት አለ። ያንን በእኛም ህይወት መመልከት እንችላለን። ምን ያክል የመረጃ ፍላጎት እንዳለን የመረጃን የመመልከት መረጃዎችን የማየት ፍላጎት እንዳለን በራሳችንም መመልከት እንችላለን። እና በጣም ያስገረመኝ ጥናታዊ ጽሑፍ ወይም ደግሞ ቪዲዮ ነው ወደ እናንተ ያመጣሁት ማለት ነው። እንደሚታወቀው እንግዲህ ዓለማችን በየዕለት ተዕለት በየደቂቃው፣ በየሰከንዳቱ የሚወጡ መረጃዎች እንደ ጉድ እንደ ጉድ እየጎረፉ ይገኛሉ። እና ይህ ነገር ፍጻሜው ይህ ነገር መዳረሻው መጽሐፍ ቅዱሳዊ ትንቢት በመጽሐፍ ቅዱስ የተነገረን ትንቢት እንድንመለከት እንድናስታውስ ያደረገን ነውና፣ በጣም የሚያስደንቅ ነው። በጣም ይህንን ነገር ካልተቆጣጠር ነው ይህንን እኛው በራሳችን በዙሪያችን ያለውን ነገር ተቆጣጥረን ካልጀመር ነው ውጤቱ መጨረሻው ፍጻሜው እጅጉን የከፋና አደገኛ እንደሚሆን እንግዲህ ያመላከተው ቪዲዮ አድርገን ነው የወሰድነው። ለዚህም ነው ወደ እናንተ ያደረስነው ማለት ነው። የብዙዎቻችን ክፍተትና ድካም ስለሆነም ነው እንቀጥላለን። በቀጣይነት እንግዲህ የምናገኘው መረጃችን የሚሆነው ከሰሞኑ ከሃይማኖታዊ ጉዳዮች ጋር በተያያዘ በጣም በርካታ ውዝግቦች በርካታ የሆኑ ርዕሰ ጉዳዮች ሲፈጠሩ እየተመለከትን ነበረ። እኛም በተከታታይነት ወደ እናንተ ስናደርስ ነበረ ወደ ውድ ቤተሰቦቻችን ማለት ነው። እናንተም ባላችሁ ባስመለከትናችሁ ቪዲዮዎች ያላችሁን ሪያክሽን ወይም ደግሞ ሀሳብ በሀሳብ መስጫ ሳጥኑ ላይ እያሰፈራችሁልን ቆይተናል። ዛሬም እንግዲህ ከሰሞኑ ከእፎይ ጋር በተያያዘ የሃይማኖት ተቋማት ጉባኤ መግለጫ አውጥቶ ነበረ። ከዚህ መግለጫ በፊት ግን እኛ በለቀቅነው ቪዲዮ አንዳንድ ሀሳቦችን ባነሳንበት የመረጃ ቪዲዮዎችን የሃይማኖት ተቋማት ጉባኤ ይህንን ነገር ተመልክቶት የራሱ የሆነ መረጃ ወይም ደግሞ መግለጫ ሊሰጠን ይገባል የሚል መረጃን ወይም ደግሞ ቪዲዮን ሀሳብን አጋርተናችሁ ነበረ። እናንተም ሀሳባችሁን በሀሳብ መስጫ ላይ አስፍራችሁልን ነበረ። ከዚያ ጋር በተያያዘ እንግዲህ በሰዓታት ልዩነት የሃይማኖት ተቋማት ጉባኤ ይህንን መግለጫ አስከትለን የምናስመለክታችሁን አስመልክተናል ወይም ደግሞ ለመመልከት ችለናል። መግለጫውን በተወሰነ በጣም በጥቂቱ ከሰፊው መግለጫ ጥቂቱን ወደ እናንተ ልናደርስ በእንደዚህ አይነት መልኩ ወደድን። በአንጻሩ አንዳንድ ሙስሊምነን የሚሉ ግለሰቦች ተደፈርን በሚል ስሜት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 እንግዲህ ሙሉ መግለጫውን ተመልክታችሁታል ብዬ አስባለሁኝ። በተወሰነ ወደ እናንተ ይህንን አድርሻለሁኝ። እንግዲህ ጣልቃ ተገብቶ በእንደዚህ አይነት መልኩ መግለጫ መሰጠቱ መልካም ነው ብለን እናስባለን። ነገር ግን በአንዳንድ ማህበራዊ ሚዲያ ላይ በሚንቀሳቀሱ ወንድምህቶቻችን የተመለከትናቸው እንደዚሁ አንዳንድ ሀሳቦች ነበሩ። ያ ምንድን ነው የሃይማኖት ተቋማት ጉባኤ መግለጫው ሚዛናዊ አይደለም የሚል ሀሳቦች ሲነሱ ነበር። እስኪ በዚህ ጉዳይ ላይ እናንተ ሀሳባችሁ በሀሳብ መስጫ ሳጥኑ ላይ አስቀምጡልን። የእናንተ በመግለጫው ዙሪያ ላይ ያላችሁ ሀሳብ ምንድን ነው? መግለጫውን እንዴት ተመለከታችሁት? መግለጫው ምን ይመስል ነበር የሚለውን ጥቅል ሀሳባችሁን በሀሳብ መስጫ ሳጥኑ ላይ አስቀምጡልን። እኛ ግን እንቀጥላለን። በቀጣይነት የምናገኘው ቪዲዮችን የሚሆነው ደግሞ አሁን ያለንበትን የጾም ወቅት በደንብ የሚያስታውሰን በደንብ እንድናደምጠው በደንብ እንድናስበው የሚያደርገን የመምህራችን ትምህርት ነው። ያም ምንድን ነው የክርስቶስን ሕማም የክርስቶስን ፋት የክርስቶስን መሰቀልን አብሮ እስከ ፍጻሜው ድረስ የተከተለው ዮሐንስ ቅዱስ ዮሐንስ እንደቆጠረ እያንዳንዱን ግርፋት እንደቆጠረ እያንዳንዱን ህመም እንደተጋራ የሚያሳይ ቪዲዮ ነው። እና እስኪ ቪዲዮን እንመልከት፣ ከዚያም በኋላ እንመለስ። ቅዱስ ዮሐንስ ወንጌላዊ ነው የጌታን ግርፋት የቆጠረው። ቅዱስ ዮሐንስ ወንጌላዊ ነው ችንካሩን የቆጠረው። ቅዱስ ዮሐንስ ወንጌላዊ ነው ቁስሉን የቆጠረው። ቅዱስ ዮሐንስ ወንጌላዊ ነው መቃተቱን የሰማው። የጌታን መከራ የሰማው ወንጌላዊ ቅዱስ ዮሐንስ ነው። በቅርበት ተገኝቶ በአይኑ በብረቱ አይቶ የጌታን መከራ ሰፍሮ ቆጥሮ ያስቀመጠው ቅዱስ ዮሐንስ ወንጌላዊ ነው። ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ እንደተገረፈ የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። የተገኙት ታሪኮች የመቤታችን የቅዱስ ድንግል ማርያም ጭምር እነ ሰኔ ጎልጎታን ጨምሮ የመቤታችንን ኪዳን ቃል ኪዳን ጨምሮ የጻፈው ቅዱስ ዮሐንስ ወንጌላዊ መረጃዎቻችን በቅርብ የተገኙት ስለ ክርስቶስ ከቅዱስ ዮሐንስ ወንጌላዊ ነው። የቀረው ብቻውን የተከተለው ብቻውን መስቀል ስር የተገኘው ቅዱስ ዮሐንስ ወንጌላዊ ና ዋጋ ክፍል። ለምን እንዲህ ሆነ? ለምን አይሁድን አልፈራም? ለምን እስከ መጨረሻው ክርስቶስን ተከተለው ቢባል ይወደዋል። ስለሚወደው ተከተለ። ስለዚህ እግዚአብሔር ይወደዋል፣ ክርስቶስም ይወደዋል፣ እሱም እግዚአብሔርን ይወዳል፣ እግዚአብሔርም ዮሐንስን ወዶታን፣ የተወደደ ነው። ይሄ ብቻም አይደለም። ጌታ ተነሳ ተብሎ ትንሳኤው በተነገረበት ጊዜ ከጴጥሮስ ቀድሞ ከሌሎችም ሐዋርያት ቀድሞ በመቃብሩ አፋፍ የደረሰው ቅዱስ ዮሐንስ ወንጌላዊ ነው። እየሮጠ እየሮጠ ጴጥሮስን ቀድሞ የደረሰው ፈጥኖ የደረሰው ዮሐንስ ወንጌላዊ ወጣት ስለሆነ ብቻ አይደለም ፍቅር ስላለው ጭምር ነው። እና ግን መግባት ስለማይችል ሊቀ ሐዋርያቱ ስላለ፣ ታላቁ ስላለ፣ በማዕረግ የሚበልጠው ስላለ፣ ጴጥሮስ ስላለ መቃብሩ አፋፍ ላይ ሆኖ እያለቀሰ ጴጥሮስን ጠብቆታል። ነገር ግን ጌታን ስለሚወደው ቀድሞት፣ ጴጥሮስን ቀድሞት ደርሰዋል እና ጌታን የወደዋን ዮሐንስ ስለሚወደው እመቤታችን ቅድስት ድንግል ማርያም እነኋት እናትህ እነሆ ልጅሽ ተብሎ በእናትና በልጅነት ፍቅር ተሰጥቷል። ስለዚህ ዮሐንስ ፍቁረ እግዚእ ተብሎ ይጠራል፣ የጌታ ወዳጅ ተብሎ ይጠራል። ራሱን በጌታ ፍቅር የገደለ ነው። ስለዚህ ባለበት ይቆይ ማለት ትክክል ነው። ያለበት ሁኔታ ልክ ነው፣ ያለበት ፍቅር ልክ ነው፣ ያለበት መውደድ ልክ ነው። የነበረበት ስቴት ኦፍ ማይንድ የሚባለው ስፕሪቹዋል ስቴት ኦፍ ማይንድ የሚባለው ዮሐንስ የነበረበት እሱ ልክ ነው። ያ ነው ምስጢራት የተገለጡለት ራእዩን ያየው፣ በጣም ብዙ ምስጢራት የተገለጡለት፣ የነገረ መለኮት ምስጢር የተገለጠለት። ለዛ ነው የቅዱስ ዮሐንስ በረከት በሁላችንም ላይ ይደርብን። ወንጌላው ይባላል ወንጌሉን ስለጻፈ። ከዛ ደግሞ በሌላ አገላለጥ ታዎሎጎስ ወይም ደግሞ ቴዎሎጎስ ተብሎ ይጠራል። ሎጎስ ማለት እንግዲህ ለመምራችን ቃሎትን ያሰማለን። እንደነዚህ አይነት ትምህርቶችን አብዝተን መስማት ደግሜ ደጋግሜ ነው የምላችሁ እንግዲህ እንዳላሰለቻችሁ፣ የሚገባን ወቅት ነው ይህ ወቅት። እንደነዚህ አይነት ትምህርቶችን እንደነዚህ አይነት የአባቶቻችንን እንግዲህ ቅዱስ የሆነ ቃል፣ ነፍስን የሚያረሰርስን ቃል መማርና በደንብ ማድመጥ የሚገባን ጊዜ ነው። ከዛ ባለፈ ግን አንድ በጣም ያስገርመኝን እና በጣም ብዙ ትምህርት የምናገኝበትን ቪዲዮ ላስመልክታችሁ። ይህ ምንድን ነው? አይሁዳውያን በክርስቶስ ተበሳጭተው ነበረ የሚል ቪዲዮ ነው እና እስኪ ቪዲዮ እንመልከት። ለመጽሐፍ ቅዱስ አይሁድ በጌታችን ይበሳጩባቸው ከነበሩ ምክንያቶች አንዱ ጌታችን ራሱን የሰው ልጅ ብሎ በመጥራቱ እንደው ዝም ብለን ስናስበው የሰው ልጅ ብሎ መጠራቱ የሚያበሳጭ ነገር የለም አይደል? ለምሳሌ እኔ የሰው ልጅ ነኝ ብዬ ብናገር የሚገርም ነገር የለም እና የምን ልጅ ነው ተብሎ ነው የሚጠየቅ። ጌታችን በሚያስተምርበት ጊዜ ግን ራሱን የሰው ልጅ እያለ ይጠራ ነበር፣ በተለያዩ ጥቅሶች ላይ እንደምናገኘው እና ይሄ ጥቅስ አይሁድን በጣም ያበሳጫቸው ነበር፣ ምክንያቱም ትርጉም ስላለው። ጌታችን የሰው ልጅ ብሎ ራሱን በጠራ ቁጥር እየተናገረ ያለው አምላክ መሆኑ፣ የሰው ልጅ ባለበት ቦታ ሁሉ አምላክ መሆኑ ነው እየተናገረ ያለው ይህንን ለማወቅ ከኦሪት ትንሽ መረዳት ያስፈልጋል። ለምሳሌ የማርቆስ ወንጌል ምዕራፍ አስራ አራት ላይ አንድ ታሪክ አለ። ጌታችን ከታሰረ በኋላ ሊቀ ካህናቱ ፊት ለፍርድ አቆሙት ይላል። ነገር ግን የሚመሰክርበት ምስክር ማግኘት አልቻሉ። ሐሰተኛ ምስክሮችን ደጋግሞ ቢያመጡም የአንዱ ምስክርነት ከሌላው ምስክርነት እየተጋጨ ጥሩ ምስክር ማግኘት ስላልቻሉ ተጨንቆ ነበር እና መጨረሻ ላይ ሊቀ ካህኑ ምን ብሎ ጠየቀው? የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። ብሩክ የሚሉት እግዚአብሔር ነው። እግዚአብሔር ልጅ ክርስቶስ አንተ ነው ወይ ብሎ ጠየቀው። እግዚአብሔር ልጅ ነህ ወይ ነው ካህኑ ጥያቄ። ጌታችን ሲመልስ አዎ አለ። ጥቅሱ ላንብብላችሁ። አዎ እኔ ነኝ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ የሚል ጥቅስን ተናገረ። ይህንን ጥቅስ በመናገሩ ይላል ሊቀ ካህኑ ልብሱን ቀዶ እየጮኸ ምን ምስክር ያስፈልገናል? እሱ በአንደበቱ ተናግሯል። ስለዚህ ይገደል፣ ይገደል ብሎ ፈረዱበት። ሊቀ ካህን ልብሱን ቀደደ ማለት ክህነቱ ተሻረ ማለት ነው። በኦሪት ስርዓት መሰረት አንድ ሊቀ ካህን ልብሱ ከተቀደደ ክህነቱ ተሽራለች ማለት ነው። እንግዲህ እግዚአብሔር በሚያውቀው ሊቀ ካህኑ ክህነቱን እንዳለፈች በራሱ ሳይታወቀው እየተናገረ ነበር። ይሄ ጥቅስ ለምን ነው ሊቀካ ነው እንግዲህ ያናደዱ አንተ እግዚአብሔር ልጅ ነው ይሉ ውስጥ የሰው ልጅ ነው ብሎ በመናገሩ ለምን የተናደዱ የሚለውን ጥቅስ የሚለውን ሐሳብ ለመረዳት የሚፈልግ ሰው ወደ ኦሪት ነው መመለስ ያለበት። ትንቢተ ዳንኤል ምዕራፍ ሰባት ላይ አንድ ጥቅስ አለ። እሱ ላንብብላችሁ። ምዕራፍ ሰባት 7 ከቁጥር 13 ጀምሮ እስከ 14 ስናነብ እንደዚህ ይላል። በሌሊት ራይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። በዘመናት የሸመገለው የሚባለው እግዚአብሔር ነው ወገኖችና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። የማያልፍ የዘላለም ግዛት የማይጠፋ መንግስት ተሰጠው። የሰው ልጅ በደመና ተቀምጦ ሲመጣ አየሁ ብሎ ነቢዩ ዳንኤል ትንቢት ተናግሯል። ይህ ትንቢት የተነገረው ስለ እግዚአብሔር እንደሆነ እስራኤል ያውቃል። የሰው ልጅ የሚመስል ተብሎ የጠራው እግዚአብሔር እንደሆነ ያውቃሉ። ምክንያቱም ለማይጠፋ መንግስት የዘላለም መንግስት ያለው እግዚአብሔር ብቻ ነው። ሁሉም ያልፋል፣ ሁሉም ይጠፋል፣ ሁሉም መንግስት ይሻራል። የማይሻር የዘላለም መንግስትና ግዛት ያለው ግን እግዚአብሔር ብቻ ነው። የማይሻር የዘላለም መንግስት ግዛት ተሰጠው የሚል ጥቅስ ተነግሮ በብሉይ ኪዳን ስለተቀመጠ ጌታችን የሰው ልጅ እያለ ራሱ ሲጠራ እየተናገረ ያለው ስለዚህኛው የሰው ልጅ ነው፣ ቤተ ዳንኤል ላይ ስላለው የሰው ልጅ ማለት። በዚህም ምክንያት አይሁድ በጣም ይበሳጩ ነበር። ጌታችንን ለመግደል ይገደል ብሎ እስከ መፍረድ ድረስ ያደረሳቸው ጌታችን ራሱ የሰው ልጅ ብሎ መጥራቱ፣ ምክንያቱም የሰው ልጅ ባለ ቁጥር እየተናገረ ወይም እየመሰከረ ያለው አምላክነቱ ስለሆነ ማለት ነው። ክርስቶስ ጥስ አባታችን አባ ገብረ ኪዳን ከሰሞኑ ጉዳይ ጋር አድርገን ልንመለከቱ የሚገባንን እጅጉን ወሳኝ የሆነ ድንቅ የሆነ መልእክትን አስተላልፈውልናል። የአባታችንን መልእክት እስኪ እንስማ። ደጋፊ ክርስቲያን ለቤተክርስቲያን አይጠቅማትም። ከናንተ መካከል ያ በነቱ ብዙ መምህር አታብጁ፣ ሁላችንም እንደምንሰናክል ታውቃላችሁ። መምህር አታብዙ ብሏል። ቅዱስ ያቆብ መልኩት። አንዱ እንደዚህ ነው የሚደረግ አንዱ እንደዚህ ነው የሚደረግ ሲላችሁ እየተምታታችሁ ቤተክርስቲያንን ሸንበቆ አታርጓል። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው መቶ አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያዩ ለምንድን ነው ስለማንማ ከቤተክርስቲያን መቶ ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሮ ጊዜ ብሎ ላቡ እዚህ አትማሩ። መጀመሪያ መጽሐፍትን ስለማታውቁ ትስታላችሁ። የምትስቱትም ከሌላ አይደለም ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም በስጋ የተገለጠው ክርስቶስ ሰውን ከሰው የለየው ክፉን ከደግ መለየቱን። እውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪካ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ህይወት አያውቅ፣ የሰው ነገር አያውቅ፣ ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይህ እንስሳ ነው። ቤተክርስቲያን ጥምቀቱ ጥምቀቷ፣ ብርሃኑ ብርሃኗ፣ ስደቱ ስደቷ፣ ጾሙ ጾሟ፣ ህማሙ ህማሟ፣ ትንሳኤው ትንሳኤዋ፣ እርገቱ እርገቷ፣ ምጻቱ ልልናዋ ነው። አብራው ነው የምትኖረው። ከክርስቶስ ጋር ሲወለድ እረኛም መላክም ሆነ አብራ ታመሰግነዋለች። ሲሰደድ አብራው ትሄዳለች። ሲመለስ አብራው ትመልሳለች። ሲገዘር ግዝረቱን ታከብራለች። እንዲህ ያለች ቤተክርስቲያን ነው። ከዚች ቤተክርስቲያን መኮብለል ማለት ከመስቀሉ ስር ኢየሱስ ክርስቶስን አላውቀውም ማለት ነው። እና በዓለም ሁሉ መስቀሉን ትተው የኮበለሉትን ሁሉ እባካችሁ፣ ወደ መስቀሉ ክርስቶስን የምታምኑት ሁሉ አብራችሁት እንጓዝ። ክርስቶስን ያህል ሙሽራችንን እሱ ለፍቅር ቢቀናልን፣ ኃጢአት እየሰራን በማት እንዲቀናብን ማድረግ አይገባም። ወደ ቀጣይ ቪዲዮአችን ስናልፍ የምናገኘው በ2034 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅጉን ግሩም የሆነ ነገር እጅጉን ድንቅ የሆነ ነገር ይጠብቃታል ይለናል መምህራችን ዲያቆን ነው ካይሌ በ2034 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2034ን ለምንድን ነው በጉጉት የምትጠብቀው 2034 ምንድን ነው የተለየ ነገር ያለው የሚለውን ከመምህራችን ዲያቆን ነው ካይሌ እንስማው ለኢትዮጵያ ህዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም 2034 ላይ 2000 ዓመት ይሞላል የዛሬ 18 ዓመት ማለት እግዚአብሔር ለዛ ያድርሰ ኢትዮጵያ የዛሬ 2000 ዓመት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ያለችው ታምናላችሁ አታምኑ እናምናል ኢየሱስ ጌታ ነው ካሏችሁ ሰዎች ምን ትሏቸዋላችሁ መሰላችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ በሉ የወነገለውን ማወንገል ወንጌል የተማረውን ድጋሚ ወንጌል ማስተማር እምናውቀውን ኢየሱስ በእኛ ኢየሱስ እንቀይርላችሁ ማለት የሚሞክሩ ሰዎች ናቸው ያልተረዱት። በዚያ ላይ ተረጋግተው እንኳን ቢያስተምሩን ምን አለ? አሁን ጃንደረባው ሰረገላው ላይ ቁጭ ብሎ እያለ ፊልጶስ መጥቶ የምታነበውን ታስተውለዋለህን አለው እንጂ ቀልቡን አልገፈፈው። አሁን አሁን እንሰብካለን የሚሉ ሰዎች ጃንደረባውን ቢያገኙት እያነበበ እያለ ኢየሱስ ጌታ ነው ብሎ ያስደነግጡታል። ከሰረገላው ወድቆ ሌላ ችግር ሊፈጠር ይችላል። ስብከት በእርጋታ ነው የሚሰበቀው፣ አይደለም ሰው በየካፌው የገቡ ሰው ሻይ ማስደፋት ነውር አይደለም። እንዲህ በእውነት ታክሲ የሚጠብቅ ሰው እስቲ ቀኑን ሙሉ ፀሐይ መጥቷችሁ ስራ ስትሰሩላችሁ፣ ታክሲ ተሰልፋችሁ ስትጠብቁ መጥተው የሚጮህባችሁ ሰዎች የሉ አሉ የሉ። እንኳን ልታምኑ ያመናችሁትንም ብክዱ ሁሉ ያምራቸዋል። እኔ እዚህ ጋር የቆምኩት ስብከት አምሮኝ አይደለም፣ ደክሞኝ ነው። የራይድ ሳንቲም ስለሌለ ነው እዚህ ጋር የቆምኩት። ትንሽ ብዙ ጭንቀት ያለበታል፣ ያዘናል ፉከራ አይደለም፣ ስብከት። ተረጋግቶ የምታነበውን ታስተውለዋለህን ብሎ ጠየቀው። የሚመራ ሳይኖር እንዴት ይቻለኛል አለ። አይ አውቀዋለሁ ቢለው ይሄን ነበርኩ። ሰውን አክብረህ ነው የምትሰብከው። ቀልቡን ገፈህ ንቀህ አዋርደ አይስብ። አሁን ልብ አድርጎ ጃንደረባው ሊሰግድ ወዴት ነው ሄደ ያልኳቸው ኢየሩሳሌም በሄደ አይደለም። የእኛ ኢየሩሳሌም ኢየሱስ ነው አላለው ኦሪትን ሲያነባ አገኘው። ኦሪትን ባነበበ አይደለም ሀዲስ ኪዳን ነው ጊዜው አልፎበታል ብሎ አልፎከረም። ተረጋግቶ ጠይቆ የሚያነበውን አክብሮ የማያውቀውን ጨመረለት። ስብከት ማለት እንደዛ ማናናቅ አይደለም። ማቃለል አይደለም። አክብሮ ጠይቆ ሰበከው። የስብከት ዘዴ እንደዚህ ነው። ዝም ብሎ ሰው ማስደንገጥ አይደለም እና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለው አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባውም ሁለቱም ወደ ውሃ ወረዱ፣ አጠመቀውም ይላል። ኢትዮጵያ ተጠመቀች፣ ክርስትና ተነሳች። እዚህ ላይ በሆነት ደስ ሌላችሁ ይገባል። የዛሬ 20 ዓመት ሰረገላ አቁማ የተጠመቀች አገር ላይ ያለ ነው። የዛሬ 2 ዓመት መኪና አልነበረም። የዛኔ እኛ በመኪና መተው አይደለም። የሰበኩን የንጆ ሰራተኞች ወይም የሆኑ ፈረንጆች አይደሉም ያስተማር። ሰረገላ አቁማ ክብሯን ጠብቃ ወርዳ የተጠመቀች አገር ነች። ኢትዮጵ ሰረገላዊ ቆም ዘንድ አዘዘ። ውሃ ሲያይ እንሆ ውሃ አለ፣ ወረደ አጠመቀውም። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው ይላል። የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንግዲህ በቆይታችን በብዙ እንዳተረፋችሁበት አዳዲስ ነገሮችን የአባቶቻችንን ትምህርት እንዳገኛችሁ ተስፋ አደርጋለሁኝ በሌሎች አዳዲስ ጉዳዮች፣ አዳዲስ መረጃዎች ዳግም እስከምንገናኝ ድረስ ይህንን ቪዲዮ በርካቶች ጋር እንዲዳረስልን እናንተ ያተረፋችሁበትን ትምህርትና ጉዳይ ሌሎችም እንዲያተርፉበት ደስ እንዲሰኙበት ማጋራታችሁ፣ ላይክ እና ሼር ማድረጋችሁ እንዳይዘነጋ በተመለከታችሁት ቪዲዮዎች ሁሉ ሀሳባችሁንም በሀሳብ መስጫ ሳጥር ላይ ማስቀመጣችሁን እንደዚሁ እንዳትዘነጉ በቀጣይ እስከምንገናኝ ድረስ ይቆያል።